ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የግንቦት 27 ቀን 2017 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችን ቆዩ እያልን የእሳትን ዜናዎች አርዕስታቸውን አስቀድመን እናስደምጣችኋለን። እስር ቤት የተሰበረበት የፖሊስ አዛዦች እርምጃ የተወሰደባቸውና አውሮፕላን ማረፊያውም ከበባ ውስጥ የገባበት ታላቅ ውጊያ ተካሂዷል። በመሪዎቹ መጓተት ሉ ቢፈተንበትም መሬት ላይ ያለው ታጋይ ግን በቅንጅት ተዋግቶ ድል ማድረግ እንደሚችል የታየበትን የጎንደሩን ቀጠና ተጋድሎ ዝርዝር መረጃ በዜናችን አካተነዋል። በቀዳሚነት ትሰሙታላችሁ። የብአዴን ነገር ውሃ ቅዳ ውሃ መልሱ ነዋል። በአንድ በኩል እግሬን ተከልኩ ብሎ በማይክሮፎን ሲጮህ፣ ወዲህ ደግሞ ተተከለ የተባለው እግር እንደ ብልጽግና ችግኝ ጠውልገውና ተነቅለው ይገኛሉ። አስተዳዳሪውን ጨምሮ የሚሊሻ ቢሮ ኃላፊውና ሌሎች ቁልፍ ባለስልጣናት ጠፍተውበታል። በየትኛው የአማራ ክልል ግዛት የሚለውን ከዜናችን የምታገኙ ዝርዝር መረጃ ነው። የብልጽግና አገዛዝ የጭካኔ በትሩን ለማሳረፍ ድሮን እያንዣበበ ይገኛል። የሚበላኝን አሞራ ሲዞረኝ አውቀዋለሁ እንዲሉ በአማራ ሕዝብ ላይ የእሳት ላንቃውን በጥይት አረር የሞላው የብልጽግናው ዌዳ ድሮን በአማራ ሕዝብ ግዛቶች ላይ ቅኝት ሲያደርግ መዋሉን ሰምተናል። ዝርዝሩን እናስደምጣችኋለን። አዲስ አበባ በቅርብ ርቀት የሚፈጸመውን እገታና ፈና አስመልክቶ ሚስጥር ወጥቷል። በምርመራ ዘገባ የተጋለጠው የአካባቢው ወንጀል ምን ይመስላል? የሚለውን ከምርመራ ዘገባ ያገኘነውን መረጃ በዝርዝር እናጋራቸዋለን። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የጣና ቴሌቪዥን የቀን ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ጀምራል። በድጋሚ እስከ መጨረሻ አብራችን ቆዩ እያልን ወደ ዝርዝር መረጃዎቹ እናምራል። በቅድሚያ እስር ቤት የተሰበረበት የፋኖ ተጋድሎ በጎንደር የጎንደር ጠቅላይ ግዛት አዳሩን በርካታ የፋኖ ተጋድሎች የተካሄዱበት መሆኑን ለጣና ቴሌቪዥን የደረሱት የአውደ ግንባር መረጃዎች አመላከቱ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ልዩ ኦፕሬሽናል ክፍል ምክትል ኃላፊ አርበኛ ጌታ ሰው በሬ ለጣና ቴሌቪዥን እንደገለጸው በጎንደር ዙሪያ ወረዳ ማክሰኝት ከተማ ሁለቱም እዞች በቅንጅት ያካሄዱት አውደ ውጊያ ተካሂዷል። ከሌሊቱ ዘጠኝ ሰዓት በጀመረው በዚያ አውደ ውጊያ የወረዳው የፖሊስ ጽህፈት ቤት ኃላፊዎችን ጨምሮ በርካታ የብልጽግና አድማ ብተናና ሰራዊት እርምጃ እንደተወሰደባቸው ተናግሯል። የአማራ ፋኑ አንድነት በጎንደር ቃል አቀባይ አርበኛ ዮሐንስ ንጉሡ በበኩሉ ማክሰኝት ከተማ በተካሄደው ውጊያ የብአዴን ብልጽግና በግፍ አስሮ የሚያሰቃያቸውን ሰባ ንጹሐንን ከስራ አስለቅቀናል ብሏል። ይህ ኦፕሬሽንም የተሳካ ነበር ሲል ገልጾታል። በማክሰኝቶ ተጋድሎ የወረዳው ፖሊስ ጣቢያ ከመሰበሩን በተጨማሪ ሰባት የፖሊስ አባላት እርምጃ ተወስዶባቸዋል። በርካታ የብልጽግና ሰራዊትም እርምጃ የተወሰደበት መሆኑን አርበኛ ጌታ ሰው በሬ ተናግሯል። አርበኛ ጌታ ሰው አክሎም ህዝብን ሲያሰቃይ የነበረው መቶ አለቃ ሞላ የሚባል የወንጀል መከላከል የስራ ዘርፍ ኃላፊ እርምጃ ተወስዶበታል። ከዚህ በተጨማሪም የምርመራ ክፍል ኃላፊውንና የወረዳው ፖሊስ ጽፈት ቤት የሰው ኃይል ኃላፊው ዋና ኢንስፔክተር አያሌው ይማምን ጨምሮ ከአምስት በላይ አመራሮች ከባድ ጉዳት ደርሶባቸዋል ሲል ገልጿል። ከዚህ በተጨማሪም በዚሁ ቀጠና ሌሎች ግንባሮች ላይ ከባድ ውጊያ እየተካሄደ መሆኑን አርበኛ ጌታ ሰው በሪ ተናግሯል። አርበኛ ጌታ ሰው የተጋረውን ዝርዝር መረጃ አስመልክቶ ሲናገርም አርበኛ ጌታ ሰው በሬ ይባላለሁ። የጎንደር ጠቅላይ ዝ ልዩ ኦፕሬሽናል ክፍል በምክትል ደረጃ ኃላፊ ነኝ፣ እንዲሁም ደግሞ የሜጀር ጀነራል ባንታ አባተ ተወርዋሪ ክፍለ ጦር ዋና ሰብሳቢ። ጥሩ አመሰግናለሁ። በጎንደር ዙሪያ ወረዳ ማክሰኝት ከተማ በሁለቱ ተቋሞች የተሰራ ልዩ ኦፕሬሽን አለ። በዚህ ኦፕሬሽንም ከሰባት በላይ ማንነታቸውን በምስሮጥ የሸጡ ፖሊስ አባላት የተሰዉ ሲሆን ብዙ ቁስለኛ ፖሊሶች እንዳሉ ማረጋገጥ ችለናል። በተጨማሪም በመከላከያ ስም የሚጠራው የብልጽግና ቅጥረኛ ሰራዊት ብዙ ሙትና ብዛት ያለው ቁስለኛም ሆኗል። ተኩሱ አሁንም እንደቀጠለ ነው። የተሰዉት ከፖሊስ አመራርም ለጊዜው መረጃ የደረሰን አለ። ሕዝብን ሲያሰቃይ ሲያሸማቅቅ የነበረው በአመራር ደረጃ ያሉ መቶ አለቃ ሞላ የኒያል የሚባል የወንጀል መከላከል የስራ ሂደት ነው። ሌሎችም የተሰዉ ለጊዜው ዝርዝራቸው ያልደረሰን ብዙ አመራርም እንደገና በተር አባልም ያሉ አካላት እንዳሉ ደርሰውናል ከዛ ውጭ ከቆሰሉት ውስጥም እንደዚህ ውዝዛቸው የደረሱን የፖሊስ አባላት እና በአመራር ደረጃ ያሉ አሉ ስማቸውንም በዝርዝር ደርሶናል እሱን መጥቀስ እንችላለን ለምሳሌ ምንድነው የምርመራ እና የስራ ሂደት ኃላፊ በእውቀት የሚባል ሳጅን ብርቱካን የምትባል ኮንስታብል መኳንንት ረዳት ሳጅን ጌታቸው እና ዋና ኢንስፔክተር አያሌው ይማም የጎንደር ዙሪያ የሰው ሀይል ሀላፊ ነው ይሰው እነዚህ በከባድ ቁስለኛ ውስጥ ይገኛሉ በመሞትና በጣረሞት ውስጥ ያሉ ናቸው እነዚህ ቁስላቸውን ያረጋገጥ ሲሆን በተጨማሪም ብዛት ያለው እስረኛ ማስፈታትም ተችሏል እዚሁ ማክሰኝት ከተማ ሌላው በዚሁ አካባቢ ዱዋረስጌ በሚባል ከዚሁ አካባቢ ከባድ የሆነ ውጊያ የተካሄደ እንዳለና ቁጥሩን በውል ማወቅ ያልተቻለ ብዛት ያለው አድማ ብተና አባላት መሰዋቱና መቁሰሉን ማረጋገጥ ችለናል። ውጊያውም አሁን እየተካሄደ ነው ያለው። ምናልባት ይሄ ውጊያ ካለቀ በኋላ ሙሉ መረጃውን የምናቀርብ ይሆናል። ከሌሊቱ ዘጠኝ ሰዓት ተጀምሮ ነው በዚህ ከተማ የተገባው። ኦልሬዲ ያሉት ለጊዜው እንትን የተሰሩ ስራዎች እነዚህ ናቸው። በየአካባቢው ግን ትንኮሳዎች አሉ። ጸዳም እንደዚሁ ትንኮሳዎች አሉ። ሌላ ቦታዎችም ትንኮሳዎች አሉ። እስካሁን ድረስ አውደውጊያዎች እየቀጠሉ እንዳሉ ማሳወቅ እፈልጋለሁ። የአማራ ፋኑ አንድነት በጎንደር በቅርቡ የተዋቀረው ኮር በስሩ ያሉት ሰባቱን ክፍለ ጦሮች ከፍተኛ ተጋርሎ እያደረጉ መሆኑን የገለጸው ደግሞ የአማራ ፋኑ አንድነት በጎንደር ቃል አቀባይ አርበኛ ዮሐንስ ንጉሱ ነው። አርበኛ ዮሐንስ በተጋድሎ የውሎ ሪፖርቱ ሲገልጽም የዳግማዊ ቴዎድሮስ አምስተኛ ኮራ አባል ክፍለ ጦሮች ከጎንደር ከተማ እስከ አዲስ ዘመን ከተማ የተዘረጋ ሰፊ ቦታ የሸፈነ ተጋድሎ እያካሄዱ መሆኑን አስታውቋል። ውጊያዎቹ እየተካሄዱ ያሉት ከመናገሻ ጎንደር ከተማ ወደ ባህር ዳር በሚወስደው ዋናው ጥቁር አስፋልት ዙሪያ በመሆኑ ሕዝብ ጥንቃቄ እንዲያደርግ ሲልም ተጨማሪ ጥንቃቄ መልእክቱን አጋርቷል። ወደ ተከታዩ መረጃችን አለፍን። ብአዴን ካድሬዎቹ የጠፉበት መቸገሩን ገለጸም። የሰራዊቱ መክዳት የበዛበት ብልጽግና አሁን ደግሞ የካድሬዎቹ መጥፋት ሌላ አሳሳቢ ጉዳይ እንደሆነበት ተገልጿል። የብልጽግና አገዛዝ የከፈተው ዘረፈጂ ጦርነትን አስመልክቶ የማይጠናቀቅና የሰላምም ተስፋ አልታየን ብሏል ያሉ የብአዴን ካድሬዎች ከምድብ ስራቸው እየጠፉበት መሆኑ ተገልጿል። ምንም እንኳን ድርጅቱ እግር እየተከልኩ ነው ብሎ የሚዲያ ፕሮፓጋንዳውን በስፋት እየሰራ ቢሆንም መሬት ላይ ያለው እውነታ ግን ካድሬው ራሱ ያገኘውን አጋጣሚ ሁሉ እየተጠቀመ ከድርጅቱ እየጠፋ መሆኑ ታይቷል። ከሳምንት በፊት በአማራ ክልል ምስራቅ ጎጃም ዞን በባሶ ሊበን ወረዳ የቀድሞ አስተዳዳሪ ፋኖን ይደግፋል መረጃም ያቀብላል ሲል ብአዴን ብልጽግና በኮማንድ ፖስት አስይዞ ማሳሰሩ ይታወሳል። ሰሞኑን ደግሞ በዚሁ በአሶሊበን ወረዳ የወረዳው ዋና አስተዳዳሪ ሚልሻ ጽፈት ቤት ኃላፊና ና የብልጽግና ጽፈት ቤት ኃላፊ ከተመደቡበት ጠፍተዋል ተብሏል። የወረዳው ዋና አስተዳዳሪ ከጠፋ ሳምንታት የተቆጠሩ ሲሆን እስካሁን ሊገኝ አልቻለም። የሚልሻ ጽፈት ቤትና የብልጽግና ጽፈት ቤት ኃላፊዎቹ ግን ከወረዳቸው ጠፍተው ወደ አዲስ አበባ ሊኮበልሉ ሲሉ ደብረ ማርቆስ ከተማ ላይ በብልጽግናው ፌዴራል ፖሊስ ቁጥጥር ስር ውለዋል። የብአዴን ካድሬዎች ከስራቸው ለመልቀቅና ከአካባቢውም ለመጥፋት የፈለጉበት ምክንያት ምን ሊሆን ይችላል ብለን የጠየቅናቸው አካባቢው ነዋሪ ጦርነትን ሽሽትና በንብረት ማጉደል ወንጀል ላለመጠየቅ የሚሉ ሁለት ምክንያቶችን አቅርበዋል። የአካባቢው ነዋሪ አስተያየታቸውን ሲሰጡ የብልጽግና መንግስት በክልላችን የከፈተው ጦርነት ውሎ አድሮ ማኅበራዊ ቀውስን የሚፈጥርና የነበረንን ማኅበራዊ መስተጋብር የሚያጠፋ መሆኑን ተከትሎ በተለይም አስተዋይ ካድሬዎች ከዚህ ድርጊት ሽሽትን ምርጫቸው ቢያደርጉ አይገርምም። በሌላ በኩል ደግሞ ጦርነቱ ለካድሬዎች የበለጠ ፈተና ነው። ምክንያቱም የመንግስት ወታደሮች ካድሬው አልተባበረንም እያሉ ይገመግሟቸዋል፣ ወዲህ ደግሞ የፋኖ ኃይሎች ያስገደለን ካድሬው ነው ብለው ይዝቱባቸዋል። በእነዚህ ምክንያቶች የወረዳ ካድሬዎች በጦርነቱ አጣብቂኝ ውስጥ ስለገቡ ሽሽትን መምረጣቸው የሚጠበቅ ነው ብለዋል። ከዚህ በተጓዳኝ ደግሞ ጦርነት በባህሪው ብዙ ገንዘብ የሚንቀሳቀስበት በመሆኑና የመንግስት ሹመኞችም እጃቸው ላይ የሚገባውን ገንዘብ ይዘው ለመሸሻ ምች ጊዜ እየጠበቁ ነው። እነዚህ ካድሬዎችም ከስራ ቦታቸው ለመጥፋት ያሰቡት እጃቸው ላይ የገባ በርከት ያለ ገንዘብ ስላለ እሱን ይዘው ለመሸሽ ሊሆን ይችላል የሚል ሀሳባቸውንም ሰጥተዋል። የአማራ ሕዝብ የሕልውና ትግል በጀመረበት የመጀመሪያዎቹ ወራት የደብረ ኤልያስ ወረዳ አስተዳዳሪ የነበሩት ካድሬ ለመውለድ ደብረ ማርቆስ ሆስፒታል የምትሄድ ነፍሰ ጦር ናቸው የሚል ሀሰተኛ የሐኪም ማስረጃ አጽፈውና የሴት ገጽታ ተላብሰው በአምቡላንስ ተጭነው ደብረ ማርቆስ ከተማ ገብተው መሰውራቸው ይታወሳል። ሆኖም በደብረ ማርቆስ ከተማ ከ15 ቀናት በላይ ሳይቆዩ በድንገተኛ ህመም ህይወታቸው አልፏል። የብአዴን ካድሬዎች መጥፋት በሌሎች የክልሉ ዞኖችና ወረዳዎችን መቀጠሉን የገለጹት ምንጮቻችን የክልሉ መንግስት እኮ አየር ላይና ሚዲያ ላይ ነው እንጂ ያለው መሬት ላይ የለም ብለዋል። በሌሎች አካባቢዎች ያሉትን ሂደቶች ደግሞ በተከታታይ የምናቀርብላችሁ ይሆናል። መረጃዎቻችን እንደቀጠሉ ናቸው። የድሮን ቅኝት በአማራ ክልል የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተውን ዘረፈጅ ጦርነት በድሮን የታጀበ ለማድረግ በወሰነው መሰረት በቀጣዮቹ ቀናት ከፍተኛ የድሮን ጥቃት ሊያደርስ እንደሚችል ምንጮች ገልጸዋል። ከብልጽግና አየር ኃይል ግቢ ለጣና ቴሌቪዥን የደረሰው መረጃ እንዳስታወቀው በአማራ ክልል የተለያዩ ቀጠናዎች የድሮን ቅኝቶች የተደረጉት በቀጣዮቹ ቀናት ለሚደረግ የድሮን ጥቃት መሆኑን ገልጸዋል። ለዚህም በጎንደር ቀጠና ከበለሳስ ከደንቢያ፣ እና መናገሻ ጎንደር ዙሪያ ከመተን ማስካር፣ ማጮ እና ውልቃየት ቀጠና የድሮን ቅኝቶች የተካሄዱ ሲሆን በወሎ ደግሞ ራያ፣ መቅደላ፣ ምራብ ወሎ እና ላስታ ዙሪያ ቅኝት ተደርጓል። ይኸው የድሮን ቅኝት በጎጃም እና በሸዋ ቀጠናዎችም ተጠናክሮ የቀጠለ መሆኑን የገለጹት የአየር ኃይል ምንጮቻችን በምራቤቴ ይፋትና መንዛውራጃዎች የድሮን ቅኝት የተካሄደባቸው ሲሆን በጎጃም ደግሞ በብዛት የምስራቅ ጎጃም ቀጠናዎች የድሮን ቅኝቱ በስፋት የተካሄደባቸው ናቸው። ከሶስት ሳምንት በፊት በተመሳሳይ የብልጽግናው አገዛዝ የድሮን ቅኝት ማድረጉን አስመልክቶ በጣና ቴሌቪዥን የጥንቃቄ መልእክት ማድረሳችን ይታወሳል። በወቅቱም የማስጠንቀቂያ መልእክቱ ተግባራዊ በመደረጉ የጉዳት መጠን በእጅጉ መቀነሱን ምንጮቻችን አስታውቀዋል። በዚህ ሰዓትም የድሮን ጥቃትን ለመቀነስ ህዝቡ ጥንቃቄ እንዲያደርግ መልእክት አድርሱ ሲሉ ተናግረዋል። ይህ በእንዲህ እንዳለ የብልጽግናው ሰራዊት የቢኤምና መድፈኛ አስተኳሽ ወይም ኦፒ ክፍል አዛዡ ፋኖን መቀላቀሉ ታውቋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቃል አቀባይ ፋኖ አብታሙ የሱፍ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው ፋኖን የተቀላቀለው የብልጽግናው ሰራዊት አስተኳሹ የአምሳ አለቃ ማዕረግተኛ ሲሆን የሰሜን ምዕራብ እዝ አምስተኛ ሜካናይዝድ ኦፒ አዛዡ አምሳ አለቃ ጌታ ሰው ሽታዬ ይባላል። አምሳ አለቃ ጌታ ሰውን የተቀበለችው የአማራ ፋኖ በጎጃም አንደኛ ክፍለ ጦር ሻለቃ ንሙት የያዛቸው ብርጌድ መሆኗን ፋኖ አብታሙ የሱፍ ጨምሮ ገልጿል። የሰሜን ምዕራብ እዝ ዋና አዛዡ ጀኔራል ብርሃኑ በቀለ በዳዳ በዚህ ቀጠና ተጨማሪ ኃይል ይግባልኝ እያሉ ደጋግመው መጠየቃቸውን መዘገባችን ይታወሳል። መሬት ላይ ያለው ሰራዊት ግን ከውጊያ ቀጠና ራሱን እያገለለ መሆኑን ከዳንሻ ቀጠና ተነስቶ ፋኖን የተቀላቀለው ሀምሳ አለቃ ጌታሰው ለሰራዊቱ ውድቀት እኔ አንዱ ምስክር ነኝ፣ ያገዛዙ ሰራዊት አሁን ተገዶ እንጂ በምንም መልኩ መዋጋት የሚችልበት ቁመና ላይ አይደለም ብለዋል። በመጨረሻም እገታው የተጠና ነው። አሽከርካሪዎች ከአዲስ አበባ በቅርብ ርቀት አሊ ዶሮ ከተማ ላይ የሚካሄደው የተቀናጀ እገታ በብልጽግናው አገዛዝ የታሰበበት መሆኑን አሽከርካሪዎች ተናገሩ። አሊ ዶሮ ከተማ የእገታ ወንጀሎች ለምን እንደተበራከቱ ቢቢሲ ያነጋገራቸው አሽከርካሪዎች በእርግጠኝነት በዚህ ምክንያት ነው ብለን መናገር ባንችልም ጉዳዩ ፖለቲካዊ ሳይሆን እንደማይቀር እንገምታለን ማለታቸውን ቢቢሲ አማርኛ ዘግቧል። ድርጊቱን የሚፈጽመው ሸኔ የሚባለው ታጣቂ ቡድን እንደሆነ ነው የምናውቀው። በአብዛኛው በዚህ አካባቢ የሚንቀሳቀሱ የአማራ ተወላጆችን ኢላማ ያደርጋሉ በማለት የእገታው ምክንያት አማራን ማዕከል ያደረገ መሆኑን አሽከርካሪዎች ተናግረዋል። ቀደም ሲል ለውጭ ሀገር ሕክምና ነበር ሰው ጎዳና ላይ ወጥቶ ገንዘብ የሚለምነው፣ ዛሬ ግን አዲስ አበባ ዙሪያ ለተፈጸመ እገታ ማስለቀቂያ ነው የሚለው አንደኛው አሽከርካሪ ታጣቂዎቹ ከጭነት አሽከርካሪ ይልቅ የህዝብ ማመላለሻዎች ላይ ትኩረት ያደርጋሉ። ይህን የሚያደርጉት ደግሞ በአንድ ጊዜ በርካታ ሰዎችን ለመያዝ ና በርከት ያለ ገንዘብ ለመጠየቅ ነው። የበርካታ ታጋች ቤተሰቦችም የተጠየቀውን ገንዘብ መክፈል ስለማይችሉ በእምነትና በገበያ ስፍራ በለቅሶ በሰርግና በሌሎች ማህበራዊ ክንውኖች ላይ ገንዘብ ሲለምኑ የምናየው በዚህ ምክንያት ነው። በፊት በፊት ለውጭ ሀገር ሕክምና ገንዘብ ለመሰብሰብ በየመንገዱ ምጽዋት እንደሚጠየቀው አሁን ላይ የታገተ ቤተሰብን ለማስለቀቅ የሚለምኑ ሰዎችን ነው የምናይ ሲል አሽከርካሪው መናገሩን ቢቢሲ ዘግቧል። ምንም እንኳን በአካባቢው የፌዴራል ፖሊስ፣ የመከላከያ ሰራዊት አባላትና የኦሮሚያ ክልል የጸጥታ ኃይሎች ቢኖሩም ብዙውን ጊዜ የሚደርሱ ድርጊቱ ከተፈጸመ በኋላ መሆኑ ጥያቄ እንደሚፈጥርም የሚናገሩት አሽከርካሪዎች፣ አንድ ጥቃት የደረሰባቸው አሽከርካሪ ሲናገሩ እርሳቸው ያሽከረከሩት በነበረው አውቶቡስ ላይ ጥቃት የተፈጸመው አሊዶሮ የተባለው አካባቢ አቅራቢያ እንደሆነ ጠቅሰው ካሊዶሮ በአንድ ኪሎ ሜትር ርቀት ላይ የመንግስት የጸጥታ ኃይሎች እንደነበሩ ይናገራሉ። አሽከርካሪው አክለውም ኤስት ሲሚንቶ ፋብሪካ አካባቢ የመንግስት የጸጥታ ኃይሎች ነበሩ። ወንጀሉ በጠራራ ፀሐይ ሲፈጸም በቅርብ ርቀቱ ነው እያዩና እየተኮሱ ነበር። ሆኖም ታጣቂዎቹ ህዝቡን አሰልፈው ይዘው ሲሄዱ በአፋጣኝ የደረሰ አካል የለም ይላሉ። በዚያ መስመር ለመጓዝ መንግስት ቀድሞ የጸጥታ ቅኝት ያደርጋል የሚሉት አሽከርካሪው ሰላም ነው ብለው መንገድ ያስጀምሩንና ጉዞ እንደጀመረን ከዚህ ጥቃትና እገታ ግን አያድኑንም ይህም የመንግስት ኃይሎች የሚሳተፉበት የተቀነባበረ ሴራ እንዳለ እንድንጠራጠር አስገድዶናል ብለዋል። ታጣቂዎቹ ቀደም ብሎ በስፋት ወለጋ አካባቢ ይንቀሳቀሱ እንደነበር የሚገልጹት የአካባቢው ተወላጆች በበኩላቸው ከአንድ ዓመት ወዲህ እንቅስቃሴያቸው ወደ ሸዋ የመጣው በወለጋ በተከሰተ የወባ በሽታ ምክንያት በርካታ ታጣቂዎች ከተጎዱ በኋላ እንደሆነ ይጠቅሳሉ። በሌላ በኩልም የብልጽግናው አገዛዝ በክልሉ በሚገኙ ሌሎች አካባቢዎች አጠናክሮ የወሰደው እርምጃ ታጣቂዎቹን ወደ ማዕከል እንዳስጠጋቸው የሚነገር ሲሆን ታጣቂዎቹ ግን የእንቅስቃሴ አድማሳቸው እየሰፋ መምጣቱን ይገልጻሉ። የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ዋና ዳይሬክተር ያሬድ ኃይለማርያም እንደሚሉት አጋች የሚባሉት አካላት አንድም ጊዜ ለፍርድ አለመቅረባቸው፣ መደበኛ ስልክ እየጠቀሙት አጋቾችን ለመልቀቅ በገንዘብ ሲደራደሩ እንዲሁም በባንክ ገንዘብ ሲተላለፍ ትኩረት ተሰጥቶ ክትትል አለመደረጉ ወንጀሉን አባብሶታል ብለው ያምናሉ። አቶ ያሬድ አክለውም ባሊዶሮ አካባቢ ተደጋጋሚ እገታ መፈጸሙም አንድም አካባቢው ላይ ያሉ የጸጥታ አካላት ኃላፊነታቸውን እየተወጡ አለመሆኑን አሊያም ይህን ድርጊት ከሚፈጽሙ ወንጀለኞች ጋር ግንኙነት አላቸው ብሎ መጠርጠር ይቻላል ይላሉ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን ለቀን የመረጥናቸው ዘገባዎቻችን የተከታተላችኋቸውን ይመስሉ ነበር። በምሽቱ ዜናችን እስከምንገናኝ በዚህ እንሰናበታለን። ጣና ቴሌቪዥን ከሀቅ ጋር